ምድር ላይ ገንዘቤን የት ልጣለው ከሚለው ሀብታም እስከ አቅሜን ብቻ ነው ከሚለው ሰውን ለማዝናናት ንፉግ ያልሆነችው ውስጧ እጅግ አስገራሚ ምንጉር ነው የሚያስብል ከ1200 በላይ ደሴቶችን በውስጡ የያዘችው እጅግ የሚያስደስቱ ከውቅያኖስ ስር በተራቀቀ ጥበብ የተገነቡ ምርጥ ሆቴልና ሬስቶራንት ውቅያኖሱ ጋር እየተፋጠጠ የሚያድሩበት አስገራሚ ክፍሎች አስር ሚሊዮን ያሉት እንደሆነም የግሎት ደሴት መከሬት የሚችሉባት እጅግ ማራኪና እስከ 50 ሺ ለአንድ ምሳ የሚከፈልበት በውሃ የተከበበች ደሴት አሉ ብንላችሁስ? ለዛሬ ማልዲቭስን እናስተዋውቃችኋለን። እንደዚህ አይነትና መሰል አስገራሚ ይዘቶችን በሰዋሰው ፖድካስት ኔትወርክ የዩቲዩብ ቻናል ላይ ከዓለም ገፆች መሰናዷችን ላይ የሚያገኛሉ። ለቻናላችን አዲስ እንግዳም ከሆናችሁ ሰብስክራይብ በማድረግ ቤተሰባችንም ሁኑ። ከሀገረ ህንድ በስተደቡብ በህንድ ውቅያኖስ ላይ የምትገኘው ሀገረ ማልዲቭስ የምድር ገነት ናት ብንል ማጋነን አይሆንም። ግሩም ድንቅ የሆነው የማልዲቭስ መልካ ምድር ፈጣሪማ ለማልዲቭስ አዳልቷል እንድንል የሚያስገድደናል። ወደ አንድ ሺ ሁለት መቶ በሚጠጉ ትናንሽ ደሴቶች የተገነባችው ይች አገር ከሲያጉር በህዝብ ቁጥርም በስፋትም ትንሿ አምስቷ ናት። ከፈረንጆቹ 2023 ዓ.ም ምረት በተገኘው መረጃ መሰረትም 522000 የሚጠጋ የህዝብ ቁጥር ሲኖራት የቆዳ ስፋቷ ደግሞ 90000 ስኩዌር ኪሎ ሜትርም ነው። ነገር ግን ከዛ ውስጥ 298 ስኩዌር ኪሎ ሜትሩ ብቻ ነው ደረቅ መሬት የሆነው የተቀረው ግን ውቅያኖስ እንደሆነም ይታወቃል። በአመዛኙ ወጣትና ጎልማሳ የሚጎበኛት ማልዲቭስ ከዘጠና ስምንት ፐርሰንት በላይ የሆነው ህዝቧ የእስልምና እምነት ተከታይም ነው። እንዲያውም ሙስሊም ካልሆናችሁ የማልዲቭስን ዜግነት በፍጹም ማግኘት አትችሉም። የማልዲቭስ ነዋሪዎች በአብዛኛው የአሳ ተመጋቢዎች ሲሆኑ በገበታቸው ውስጥ ኮኮናትና ሩዝም አይጠፋም። የማልዲቭስ ደሴቶች ከጠፈር ሲታዩ በህንድ ውቅያኖሱ ላይ የተበተኑ ትናንሽ ነጠብጣብም ይመስላሉ። እነዚህ ትናንሽ ነጠብጣቦች ግን ከዓለም ዙሪያ ሰዎች ሊጎበኟቸው፣ ሊዝናኑባቸው የሚመጡባቸው የቅንጦት ጥግም ይባልላቸው ቦታዎችም ናቸው። ከመስታወት የሚነጹት የማልዲቭስ የውሃ አካላት ይችን ሀገር አጓጊ መዳረሻ ከሚያደርጉ ነገሮች ውስጥ እንድትጠቀስም አድርገዋል። እነዚህ የውሃ አካላት ከሁለት ሺህ በላይ የአሳ ዝርያዎችና አምስት የባህር ኤሊ ዝርያዎችን ጨምሮ እጅግ ብዙ የሆኑ እንስሳት መኖሪያም ናቸው። በዚህ የምድር ገነት ጊዜያቸውን ለማሳለፍ፣ ለመዝናናት፣ ለጫጉላና ለሌሎች ምክንያቶች ታዲያ ከዓለም ዙሪያ የሚመጡ ሰዎች ረብጣ ዶላሮችን አፍስሰውም ይመለሳሉ። በማልዲቭስ ቅንጡ ሪዞርቶች ለአንድ ሌሊት አዳር ብቻ በሺዎች የሚቆጠር ዶላርን መክፈል ይኖርባቸዋል። ይሁን እንጂ በማልዲቭስ በ50 ዶላር ብቻም ማደር ይቻላል። የማልዲቭስ ዋና ከተማ ማሌ የሀገሪቱ ከፍተኛ የህዝብ ቁጥር የያዘች ከተማም ስትሆን ቱሪስቶች በብዛት የሚሄዱባትን ቦታ ናት። ይቺ ከተማ ብዙ የቱሪስት መስህቦች ያሏት ስትሆን ከእነዚህ ውስጥ በ17ተኛው ክፍለ ዘመን የተሰራው የኡኩሩ ሚሲኪ መስጊድ እና አስገራሚ አሰራር ያለው የፕሬዝዳንቱ መኖሪያም ይጠቀሳሉ። የኡኩሩ ሚሲኪ መስጊድ በተለመደ አጠራሩ የአርብ መስጊድ ይባላል። በማልዲቭስ ከሚገኙ መስጊዶች በእድሜ ትልቁ ሲሆን የማልዲቭስ ሰዎችን ጥንታዊ የአርክቴክቸር ጥበብም የሚያሳይ ነው። ይህ መስጊድ በዩኔስኮ የቅርስ መዝገብ ውስጥ ስሙ ያለም ሲሆን የማልዲቭስን ጥንታዊ ገጽታዎች ከሚያሳዩ ቅርሶች ውስጥ ግንባር ቀደምም ነው። ሌላው የማሌ ከተማ ውበት ደግሞ የፕሬዚዳንቱ መኖሪያም ነው። በፍጥነት እያደገችና እየተቀየረች በመጣችው ማልዲቭስ ውስጥ ታሪካዊ ውበቱን ጠብቆ እስካሁን ያለው የፕሬዚዳንቱ መኖሪያ በ1906 የተሰራም ሲሆን በዋና ከተማ ከሚገኙ ዘመነኛ ሕንጻዎችና መኖሪያዎች ለየት ብሎ የቆመ በደማቅ ቀለም ያሸበረቀም ነው። በማልዲቭስ ከሚገኙ እጅግ ውድ የሆኑ ደሴቶችና ሪዞርቶች በተለየ በማሌ ከተማ ተመጣጣኝ በሆነ ዋጋ ቱሪስቶች ለመዝናናትም ይችላል። በሁለት ትልልቅ የውሃ አካላት መካከል ሰንጥቀው የሚያልፉ ወይ ተፈጥሮ የሚያሰኙ የባህር ዳርቻዎች ለማልዲቭስ ደሴቶች ውበትን ከሚያላብሱ ነገሮች ውስጥም ይጠቀሳሉ። እነዚህ ነጭ አሸዋ የሞላባቸው በውሃ አካላት መካከል የሚገኙ ቦታዎች ላይ ታዲያ ጎብኚዎች ሲጓዙ በውሃ ላይ የመራመድን ያክልም ይመስላል። በዳርቻ አካባቢ የሚገኘው ውሃ ጥልቅ ባለመሆኑ የባህሩን ወለል ለማየትም ያስችላል። ወለል ብሎ መታየቱ ደግሞ ታዲያ ውሃው ምን ቢነፃ ነው የሚያስብልም ነው። ቫዶ የተባለው ደሴት አካባቢ ያለው ውሃ ደግሞ ፀሐይ ስትጠልቅና ሲጨልም እንደ አምፖል ማብራት ይጀምራል። ይህ ያለው እዚህ ምድራችን ላይ ነው ወይ እስከምንል ድረስ የሚያስገርመን ይህ ነገር ታዲያ በባህር ዳርቻ ካለው መሬት ጋር ሲጋጭ፣ አሳዎች ሲዋኙበት፣ በእጅ ሲነካ ጭምር ለአይን እጅግ የሚያምርና የሚያስደንቅ ብርሃን ከውስጡም ይወጣል። ቫዱ ደሴት ግርግር የሌለበት ደሴትም ሲሆን ፀጥታን የሚፈልግ ቱሪስት ምርጫውም ያደርገዋል። በደሴቱ የሚገኙ የሀገሬው ነዋሪዎች ታዲያ ለጎብኚዎች የማልዲቭስን አኗኗር፣ ባህል በደንብ የሚያሳዩቸዋል። ሁሉ ማሌ ዋና ከተማ የሆነችው ደሴት ማሊ አቅራቢ የሚገኝ ሰው ሰራሽ ደሴት ሲሆን ይህ ደሴት በማሌ ያለውን የሰው መጨናነቅ ለመቀነስ በሚል በ1990ዎቹ የተሰራም እንደሆነ ይነገራል። ሁሉ ማሌ ደሴት ከዋና ከተማዋ ማሌ ጋር በአስፓልት መንገድ የተገናኙ ሲሆን 40 ሺህ የሚጠጉ ነዋሪዎችም አሉት። በሁሉ ማሌ ደሴት የማልዲቭስን ባህላዊ ምግቦች እንደ ልብም ማግኘት ይቻላል። ማልዲቭስ በተፈጥሮ የታደለች ብቻም አይደለችም። ዓለማችን ላይ ካሉ እጅግ ቅንጡ ሆቴሎችና ሪዞርቶች ተርታ የሚሰለፉ ሆቴሎችና ሪዞርቶችን ባለቤት ናት። ጀልባና ጀት ለግል ተከራይቶ ከመዝናናት ጀምሮ በሄሊኮፕተር ደሴቶችን መጎብኘትም በማልዲቭስ የተለመደ ነው። የማልዲቭስ የውሃ ላይ ቪላዎች ለአንድ አዳር ብቻ በሺዎች የሚቆጠሩ ዶላሮችን የሚያስከፍሉም ናቸው። በማልዲቭስ በውሃ ስር የተሰሩ ሬስቶራንቶች የተለመዱም ናቸው። በሬስቶራንት ውስጥ ሆናችሁም በየትኛውም አቅጣጫ ለዓይን የሚማርክ ጥርት ያለ ውሃንና የውሃ ውስጥ እንስሳትን መመልከትም ትችላላችሁ። እነዚህ ከመስታወት የተሰሩት ሬስቶራንቶች በውሃ ውስጥ ካሉት እንደ ሻርክ ኤሌዎችና የሚገርም አፈጣጠር ያላቸው የውሃ ውስጥ እንስሳት ጋር አብራችሁ ውሃ ውስጥ ያላችሁ እስከሚመስላችሁ ድረስ እንዲሰማችሁ ለማድረግ የተሰሩም ናቸው። እነዚህ ሬስቶራንቶች ውስጥ ለመመገብ ታዲያ ለአንድ ሰው ብቻ ከ50 ሺህ ዶላር በላይም ሊከፍልባቸውም ይችላል። ከዚህም የባሰ አጀብ የሚያሰኝ ጉዳይ አለና በውሃ ተከባችሁ ሌሊቱን የምታሳልፉበት የመኝታ ክፍል ከስድስት ሚሊየን ብር ጀምሮ እስከ ስምንት ሚሊየን የሚደርስ ብር ከፍላችሁ የምታድሩበት ይህ የመኝታ ቦታ ጥርሳችሁን ስትቦርሽም ሆነ ሽንት ቤት ስትቀመጡ፣ ገላችሁን ስትታጠቡም ቢሆን ሻርኮችን ጨምሮ ልዩ ልዩ የባህር እንስሳት በአናታችሁ ላይ እየተርመሰመሱ ነው። ይህ ብቻ አይደለም። በማልዲቭስ አንድ ደሴት ለብቻ አዘግተው የሚዝናኑም አሉ። ታዲያ ለዚህ ቅንጦት እስከ 10 ሚሊዮን ብር መክፈል የሚጠበቅባቸዋል። ስጠራኛ ቤት ስትልከኝ ወዴት እያልኩ ጠብር ግፍ ብለው የሚያስተናግዷችሁ ሰዎችም ተቀጥሮላችኋል። ምቾት በተሞሉ ቪላዎች ውስጥ ያሻችሁን እየበላችሁ እየጠጣችሁ ከመስቶት በተሰራ መረማመጃ ላይ ተጉዛችሁ ውሃውንም ለብቻ ተቆጣጥራችሁ ሲያሻችሁ ውቅያኖስ ውስጥ ከሻርኮች ጋር ሲያሻችሁ ከመስቶት የተሰራ የመዋኛ ገንዳ ውስጥ ስትንቦራጭ ቆዩ አላችሁ። ቀዝቀዝ ካላችሁ ደግሞ ለብ ያለ ጃኩዚ ውስጥ ሰውነታችሁን እያፍታታችሁ በዛ የሚገርም ተፈጥሮና ጸጥታ ባለበት ቦታ ፀሐይ ስትጠልቅም እያያችሁ ለመዝናናት አስር ሚሊዮን ብር ብቻ ይበቃችኋል። ምን አላት አይደል? በቃ መዝናናትን ካሰብን ማልዲቭስን አለማሰብም አንችልም። ማልዲቭስ ከተባለ ለአብዛኞቻችን አብሮ የሚታወሰን ቃል ቅንጦት ነው። ታዲያ ታዋቂ ሰዎችና ገንዘቤን የት ልጣለው እስኪሎ እስኪሉ የደረሱ ሀብታሞች ለመዝናናት የሚመርጧት ማልዲቭስ ኪስን ሳያሯቁቱ መዝናናትም ለሚፈልጉ ንፉግ አደለችም። ቶዶና ማፋሺ የተባሉ ደሴቶች በርካሽ ዋጋ መዝናናት ከሚቻልባቸው ውስጥ ይጠቀሳሉ። እነዚህ ደሴቶች ላይ የተለመዱት የማደሪያ ክፍሎች ማግኘት የሚቻል ሲሆን የባህር ዳርቻ መዝናኛዎችና የማልዲቭስን ባህላዊ ምግቦችን ጨምሮ ልዩ ልዩ የውጭ ምግቦችን ማግኘትም ይቻላል። ታዲያ ማልዲቭስ ምድራዊ ገነት ናት ብንል ማጋነን ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እየጠየቅን እንዲያው ሐሳብ አስተያየት አለኝ የምትሉም ከሆነ በኮመንት መስጫው ላይ ሊያሰፍሩልን ይችላሉ። ለዛሬ በቃ።